ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው። እኔም የሚገርመኝ ነገር ማለት ነው የሀዩ ጓደኛ ዛሬ የምታረቃቸውን አልሰማሽም። ምነው አንቺ ካሱማያላ ያሉ ርድማች ማለት ነው ትቀጥቅጠሽ ምን ገባሽ? አንችም ተወጪ። እንደዚህ እኔ ብሆን በሁለት እጄ እንደዚህ መግፋት ለማዳት ነው እንጂ ምን አድርጎሽ እንጂ ምን ቤት ነሽ እንጂ ምን አድርጎሽ እዚህ ጋር እንደዚህ ነው። ሰይድ እንደዚህ ትሎ አቃጥሎ አቃጥሎ የሚጠልሽ ማለት ነው እንደ በጥፊ በሱም ያቃል ዳላ አቀብሎሽ አዳይሽ ዋዴ የልጆች እናት ነሽ ብሏቸዋል። ስለዚህ ይሄን ቪዲዮ አይተሽ መማር ትችያለሽ። አንቺ እ ልጅቷን ተዋት እንጂ ለአምስት ሆናችሁባት እኮ አታይም እንዴ ዛሬ እስቲ ይህን ቪዲዮ ታየሽው ይግቢና ከሰይ ቻናል የተለቀቀው እንዴ? ምን ነው ሱመያ ላይ አናቷ ላይ አልወጣም አልሽ? አይንሽ ይውጣና፣ ይቺም ኧረ መንታ አራት መንታ ምላስ እንዴ ምንታ አርግሽ ሱመያ? ሆ ጉድ እኮ ነው። እኔ ምን ነው እንዴ ሱመያ ምንታ አርግሽ? ቆይ እስኪ ሱመያ ምንታ አድርግሽ? ሰይድን እንኳን እኔ እኮ ሶስት ሴት ነው እንዲ። የእናንተ ጓደኛ ማቾች ስትባሉ ሶስት ሶስት ሴት ይፈቀዳል እንዲ ጓደኛ ማቾች ማግባት። አንቺም ወደሽ ነው እንዲ። ምን ነው ልጅቷን እንዲ አናቷ ላይ ያልወጣም ማለት በቃ ያላችኋትን። እንደውም ጎበዝ ነች፣ እንደውም ለእናንተ ገና መልስ አልሰጠቻችሁም ብዬ ነው የማስበው። እኔ በበኩሌ ማለት ነው እኔ በበኩሌ ሱሙያ መልስ አልሰጠቻችሁም። እንዴ ምናው ነው ማንታ ምላስ? ከሱሙያ አናት ወረድ በይላት እንጂ አራት መንታ ምራስ ሆ! ጉድኮ ነው ዴ። ሱሙያ ምን ታድርግሽ? ሱሙያ ምን ታድርግሽ? እ እንዲህች እኮ በቃ አናቷ ላይ ወጣሽባት እኮ ወይኒ፣ አይከብድሽም ከብድሽም? እንዴ አንቺ እንዱ ባለሽ እንኳን ትንሽ ዎሽ አይለሽም እንዴ? እዚ ጋር ቁጭ ብለሽ በቃ፣ ሱሙያ ስለ ሱሙያ ብቻ ስለተወለይ ነው እንድምትዩ፣ ፈመሽ በቃሽ። እንዴ ምን ታድርግሽ? ሱሙያ አለቀ በቃ። ታድርቁ አዩና ሰይድ ባልና ሚስት መጣላት ያለ ነው። ከዚህም በላይ ስንት ነገር የሚያሳልፍ ሰው አለ። ነገረች ሽኮ እንደም ሰይድ አልመታትም ብላሻለች። አታይም? አላየሽም? እንዲ ዛሬውን ቪዲዮ ጊቪና ልጅቷን ልጅቷ እንዴት አጩሮ አጩሮ እንደጣላት ማለት ነው። እሷንም እንደዚህ እየገፋፋችሁ እንትላት ትበሉ። ልጅቷን ወደ ሌላ ነገር አተውሰዷት። አሁን ከማንም ጋር አልደበለቀም ከማንም ጋር ቪዲዮ አልሰላም ብላችኋለች። እስቲ ምን ትሆኚ ምን ትሆኚ? አሁን ደሞ እሷንም ልዞር ይባል ነው? እሷንም ከኔ ጋር ቪዲዮ አልሰላችን ብለሽ ልዞር ይባል ነው? እንዴ እንዴ! ባልና ሚስቶቹ ታለቁ፣ ሱመያና ሀዩን ይገናኛሉ። ቆይታ ያለሽ አንቺ በምን በምን እንደሚገናኙ በኋላ ኮ አዩም ልትወልድ ትችላለች ከሰይድ ጋር ብላ ተቀጠለች። ሊመውለዱ አይቀርም ስለዚህ ልጅና ልጅ ሲገናኙ ደግሞ እናትና እናት መገናኘታቸው አይቀርም። እናንተ እንደዚህ በቃ ሱምዬን ጥምድ እንደቅማ እንዴት ተጣበቃችሁባት እኮ እንደቅማል፣ መዥገር መዥገር ነው የሚባለው፣ እንደ መዥገር ማለት ነው። የወገብ ቆም አልሆናችሁባት እኮ ምን ታደርጋችሁ? ተነስታችሁ፣ ሱማዬ፣ ሱማዬ፣ ሱማዬ። ወንድ ሴቱ ስለበለጠቻችሁ ነው እንዲህ እንደዚህ የምትሆኑት። ምን ታደርጋችሁ? በለጠቻችሁ በቃ። ምን ታረጉ? ስጦታ ነው፣ መወደድ ያለ ነው። በቃ ተወደደች፣ አለቀ። ስለዚህ የምሰሉትን ነገር አስተካክሉ። በቃ ሁለቱ ታልቀዋል። ተንግዲህ በኋላ ወይም ሁለተኛ ና ላያቸው። ቪዲዮን ሳታይ መሰለኝ የሰራሽው ይሄን ቪዲዮ እንጂ ቪዲዮን ታየሽው ይሄን ቪዲዮ መልቀቅ የለብሽ ነበር ብዬ ነው ማስበው። ለምን ሰይድና ሀዩ ታልቀዋል። አቤቷ ገብታለች። ቤቷ ወጣች እያለች ተደበደበች። እኔ እንደዚህ እንደ አንቺ ምን አገባሽ? የአንቺ ባል ቢ ደበደበች ሀዩ መጥ ወታ ትናገረልሽም? እንዴት ደብድባታ? ባሏ ነው በቃ ባልና ሚስት መደባደብ ያለ ነው። ጎረቤት እና ጎረቤት የሚደባደባል እንኳን ባልና ሚስት አለቀ። በቃ ተደባደቡ። ሱሙያም በቃ ደበደባት፣ ደበደባት አለች። ተወዳ ነው በሱሙያን ስትበጭቁ፣ አንቺም አይቀርልሽም አንድ ቀን አንቺም አይቀልልሽም። ማሆነ ቤቱ መጥተሽ ያንች የአንቺ ተራ ነው እንደ ልጅቷ እንጣጣለው ብትይ ያንቺ ተራ ይሆናል ማለት ነው። እና አረ ልክ ሆኑ እንጂ በልክ ሆኑ እንዴ ምን ታደርጋችሁ? ሱሙያ ይሄ በቃ ተወቻችሁ እኮ ተወቻችሁ፣ በቃ አለቀ፣ ተወችላችሁ። ስትፈልጊ አንቺም ተጨመሪ፣ ስትፈልጊ ያችኛውን ጓደኛ ተጨመሩ፣ በቃ አለቀ። ከሱሙያ አትፈልጋቸውም ሰይድን ማትፈልግ እናንተን ማትፈልግ ተጠበቀ ልጆቹን እያንከራተተች እዚህ ስለገዛ ልጆቿ ምን አገባኝ? በሰው ህይወት እይት በሷ በህይወቱ አልተጫወተባትም። በእሷ በህይወቱ አልተጫወተባትም። ምን ነው እናንተ ስትላኩ የእሷ ህይወት ቃቃ አልተጫወተባትም። እቺ ሊ ተወልደ በሁለት ቶሎ የመጣው እናንተ ጋር እንዲህ ሲንዘላዘል በእሷ ህይወት አልተጫወተም። እንደውም ጀግና ነች። እንኳን ደግ አረገችው እንኳን እንደዚህ አዞረችው። አለምን እንኳን አሳየችሁ። ታውቃለሽ፣ በእሷ ህይወት በእሷ ህይወት አልተጫወተም። እንደሱ ያን ሁሉ ስቃዋን ስታይ ልጆች፣ ሁለት ልጆች ይዛ አልተጫወተባትም። ምን የእሱ ቅብ ቀብቷት ነው እንዴ የመጣው? በሰው ህይወት በስለሷ ልጆች ምን አገባችሁ? ምን አገባችሁ? ስለሷ ልጆች ምን አገባሽ አንቺ? ምን ቤት ነሽ ወልደሽ አንቺ ለልጆችሽ እናትሁኝ የሰው ልጅ ለሰው ልጅ እናት አትወኝም አንቺ። ስለዚህ በልጆቿ የፈለገችውን ማድረግ ትችላለች። እሷ ነች እኮ የወለደቻቸው፣ እሷ ነች እኮ የረፋችባቸው፣ እሷ ነች የምትንገራታባቸው። አንቺ ምን አገባሽ ስትጥላቸው? መሌት ለመሌት ስገትታቸው። አየሽ አላየሽም? እንዴት ተሳምራ እንደያዘቻቸው ነው። ቪዲዮን ታየሽ ማለት ነው። ቪዲዮን ታየሽ እንዴት እንደሚያምሩ እያቸው እንዴት እንደሚያምሩ እንዴት ምን የመሰሉ ልጆች እንደሆኑ አይሻቸው አይደል ቪዲዮ ላይ። ስለዚህ አያገባችሁ፣ ደስ ስለ ልጆቿ ምን ቤት ናቸው እናንተ? ምን ቤት ናቸው አባትዮው? እንኳን ልጆችን እንደዚህ አረገችብኝ አላለም። ይህ እናንተ ምን አገባችሁ? አሳምራ ነው የያዘችው ልጆቿን። አሳምራ ነው የያዘችው። ከማንም እናት አብልጣ ነው የያዘቻቸው። ቪዲዮውን በደንብ አላየሽም እንዴ

አየሁ እኮ ትናንት ነው የመጣችሁ። እሷ እኮ አስር ዓመት ሙሉ አብረው የነበረችው ሚስቱ ነች የልጆቹ እናት። ንብረቷ እኮ የእሱ ነው። እንደውም ትታለት እኮ ነው ንብረቷን ያን ሁሉ ሲጨፍርበት። እሷ ግን ምንም ነገር ስለ ንብረት አታነሳም። እሷ ግን ስልክ ጠፋ ብላ ስንት ነገር አለች፣ ስንት ነገር አላችሁ። አየሁ እኮ ቪዲዮውን እኮ አየህ፣ በግ ብላችሁ ስትሰርቡት በግ እያላችሁ ምን እያላችሁ ስትሳደቡ አይቷችኋል? እናንተ ደእናንተ እኮ ናችሁ። አሁን በሰይወት ላይ በሰይዱወት ላይም እየተጫወታችሁ ያላችሁት እናንተ እንጂ ሱመያ በምንም ነገር የተጫወተችበት ነገር የለም። ንብረቱን ሮሮ ብለን ንብረቱን ተወችለት ሁሉን በቃ እናንተ ምን ታደርጋችሁ ሱመያ

የምትሳደቢው ሰዋታሽ እንዴ? እስቲ ዛህ ላይ የተጠፈጠፈች ስለ እሷ እስቲ እርስሽን ቀየረች አውሪ። ስለ እሷ ልጅ አውሪ እስቲ እስቲ። አላየሻትም እንዴ? ቪዲዮን አላየሽም እንዴ? ማን ነበር ስምሽ? በቃ እያዩ ጓደኛው ወይም አራት መንታ ምራስ ብዬሻለ። ሆይ ግቢና ያት የእሷን ቪዲዮ ምን አለበት ሰይድ እንዱ እንደሷ ጠፍጠፍ ቢያደርግሽ ይዞ። እንደውም የአንቺን ነበር በደንብ መጠፍጠፍ እንደዛ እየተሳደብ ሲሆን ሁሉ ማየው መሰለሽ እንዲ ይልሻል ገና እያንዳንድሽ ማለት ነው ስለዚህ ሱመያ እያለቀቅ አርገት ኔናት በልስሽን ቀይረሽ ደግሞ ዛሬ ስለተደበደበችው ልጅ አውሪ ነገ ደግሞ ስለ እሷ ቪዲዮ ስሪ ስለ ሱመያ ምንም ነገር አትበይ በቃ አለቀ እንዴ ሱመያ ታያት እንዴ ልጆቿን ታሳድግለት ታሳድግበት ወይ በዘው በቋንቋሽ አውሪ ያንስማሽ ምነው እናቴ ያገባን እኮ ሰምተን ከምንናደድ፣ በዛው በቋንቋሻ አውለተሽ ብትሰድ ቤት ይሻላል እንዴ? ምን ታደርግሽ? ምን ታደርግሽ? እስቲ ቆይ ምን ታደርግሽ? በእሷ ነው እንዴ አማርኛ የተማርሽው? እየወጣሽ መሰድ ቤት ምን ሳንከይት ለሊት ስትገልጽ